አዳከኛ ምን ይጠበቃል? ኢስላም የነቢያት ሃይማኖት መሆኑን ካወቅን፣ ኢስላም ሰው የተፈጠረበት መንገድ መሆኑን ከተረዳን፣ ኢስላም የጀነት መግቢያ ብቸኛው መንገድ ነው የሚል እምነት ካለን አራት ነገሮችን ማረጋገጥ አለብን። እነዚህን ነግራችኋለሁ። አስተውን አንደኛ አላህ ዘንድ ተቀባይነት ያለው እውነተኛ ሃይማኖት እስልምና ብቻ መሆኑን አምነን መቀበል አለብን። ከኢስላም ውጪ ጌታችን ሌላን ሃይማኖትም ሆነ ሥራን እምነት አይቀበልም። ተቀባይነት ያለው ብቸኛው መለኮታዊ ሃይማኖት ኢስላም ነው። ከአላህ ዘንድ አንድ እምነት ወይም ሃይማኖት እንጂ ብዙ ሃይማኖቶች አልመጡምና ነው። ይሄ አንደኛው ነው።

ወህሸውን እኔን ብቻ ፍሩ። አልየውም አክመልቱ ለኩም ዲነኩም ሃይማኖታችሁን ለእናንተ ሞላሁላችሁ። ወአትመምቱ ዐለይኩም ኒዕመቲ ጸጋይንም በእናንተ ላይ ፈጸምኩኝ። ወረዲቱ ለኩም አልኢስላም ዲና የእስልምናንም ሃይማኖት ወደድኩላችሁ አለ። ስለዚህ አላህ የወደደው ሥራን የሚቀበልበት ብቸኛው ሃይማኖት ምንድን ነው? ከእስላም ውጪ መለኮታዊ ሃይማኖት የለም። ከኢስላም ውጭ አላህ ዘንድ ስራ ተቀባይም አይሆንም። ይሄን እምነታችንን በልባችን ልናኖረው እንደ በታችን ልንመሰክር ይገባል። ሁለተኛስ ከእኛ ምን ይጠበቃል? ሙስሊም ሆነን መሞት ይጠበቃል። ጌታ አላህ ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ ይግደለን። ሙስሊም ሆኖ ከመሞት የበለጠ ምንም ጸጋ ምንም ኒዕማ የለም። አላህ ወደ እኔ ስትመጡ አንድ ነገር ይዛችሁኑ ነው ያለው ያንን ሳትይዙ እንዳትመጡ ብሎናል። አላህ ለሁላችንም ምን ይዘን እንምጣ ጌታችን ወይ ስንለው ሱረቱ አሊ ዒምራን ቁጥር 102 ላይ ይነግረናል። ያ አዩህ አልለዚና አመኑ ይላል። አዳምጡ እናንተ በእኔ ጌትነት ያመናችሁ ባሮቼ ሆይ፣ ኢተቁላ እኔን ጌታችሁን አላህን ፍሩ አለ። የትሙናችሁ ያዘዝኳችሁን በመታዘዝ የከለከልኳችሁን በመጠንቀቅ እኔን ጌታችሁን ፍሩ ተጠንቀቁ ሐቀ ቱቃቲሂ ለእኔ የሚገባኝን መጠንቀቅ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ስትሞቱ ሙስሊሞች ሆናችሁ እንጂ እንዳት ሞቱ ያለው ወደ እኔ ስትመጡ ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሏል። ሙስሊም ሆኖ መሞት ዋናው ምኞታችን፣ የዕለት ተዕለት ተግባራችን፣ ዱዓችንም ሊሆን የሚገባው ይኸው ነው። አላህ ያለው